ሰላም ሰላም እንዴት ናችሁ? የጌታ ቤተሰቦች፣ እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም እግዚአብሔር ረድቶኝ ባለውበት ሁኔታ ሆኜ አንድ የእግዚአብሔርን ሀሳብ ወደ እናንተ ሊያቀርብ እፈልጋለሁ። ዛሬ የምንማረው ፈጠን ፈጠን ብዬ ነው የሚያወራው። ዛሬ የምንማመረው ከማቴዎስ ወንጌል ምዕራፍ ሰባት ከቁጥር ሰባት ያለውን ሀሳብ ነው። ስፍራውም እንዲህ ይላል ለምኑ ይሰጣችሁማል፣ ፈልጉ ታገኙ ማላችሁ መዝጋውን አንኳኩ ይከፈትላችኋል። ይከፈትላችሁ ማል የምለምን ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጋውንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ብለምነው ድንጋይ የሚሰጠው ከእናንተ ማን ሰው ነው? ዓሳ ቢለምነው እባብ ይሰጠዋለን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ፣ በሰማይ ያለው አባታችሁ ለምለምኖት እንዴት አብልጠው መልካም ነገርን ይስጣቸው ብለው ይጠይቃል። ኢየሱስ ጌታ ነው። እዚህ መጽሐፍ ለብዙ ጊዜ ብዙዎቻችን በዚህ የጸሎቶቻችን ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ብለሃል እያልን በዚህ ቃል ወደ እግዚአብሔር እንቀርባለን ማለት ነው። ብዙዎቻችን ይህንን ጥቅስ እያነሳን እንጸልያለን። በተለያዩ ስብከቶች፣ ጸሎቶች፣ በቤተ ክርስቲያን፣ በቤት በተለያዩ ፕሮግራሞች ይነሳል። ነገር ግን ኢየሱስ ክርስቶስ ምን እንድንለምን፣ ምን እንድንፈልግ፣ ለምን እንድናንኳኳ ፈለገ ብዬ በተለያየ ሁኔታ ይህንን እኔም ሲጠቀምበት የነበረው ጥቅስ ስለነበረ ይህንን አነሳው። ነገር ግን ከጊዜያት በኋላ አንድ እውነት ገባኝ። ኢየሱስ ጌታ ነው። ሰጣን ምንድን ነው የምንለምነው? ከእግዚአብሔር ምንድን ነው የምንፈልገው? እንድንፈልጊስ እግዚአብሔር የፈለገው ምንድን ነው የሚለውን ነገር በማሰብ ከቆየ በኋላ እግዚአብሔር አንድ እውነት ገለጠልኝ። ኢየሱስ ጌታ ነው። ፈጠን ፈጠን ብለን ለማየድ ነው። በሉቃስ ወንጌል በዚሁ ሀሳብ ላይ የተጻፈ ክፍል ነው። ቅዱስ ሉቃስ የጻፈውን ምራፍ አንድ ከቁጥር ዘጠኝ ጀምሮ እናያለን። እንዲህ ይላል፣ እኔ እላችኋለሁ ለምኑ፣ ይሰጣችኋል፣ ፈልጉ፣ ታገኙማላችሁ፣ መዝጋኑ ማንኳ፣ ይከፈትላችሁማል። የሚለምን ሁሉ ይቀበላልና፣ የሚፈልግም ያገኛል፣ መዝጋኑ ለሚያንኳኳ ይከፈትለታል ካለ በኋላ አባት ከሆናችሁ ከእናንተ ከማናቸውም ልጁ እንጀራ ብለም ነው እርሱ ድንጋይ ይሰጠዋልን? አሳ ብለም ደግሞ ብለም ነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ብለምን ግንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ፣ ኢየሱስ ጌታ ነው። በሰማይ ያለው አባት ለምለምኑት እንዴት አብልጦ መንፈስ ቅዱስን ይስጣቸው ይላል። ኢየሱስ ጌታ ነው። እግዚአብሔር ትልቅ ስጦታ ለእኛ የምሰጠን መኪና አይደለም። እግዚአብሔር ለእኛ ትልቁ ስጦታ የምሰጠን ቪላ ቤት አይደለም። አፓርታማ አይደለም።